በማግስቱ ግን ስራው ሌላ ነው። እሺ ከዚህ በላይ መረጋጋቱ ኬት እንዴት እንዴት ብዬ ላምጣው ንገረኝ። እንዴት ብዬ ማለት እናንተ የምትረጋጉበት መንገድ አለ ስ ኤክስፒሪንስ ካላችሁ ንገሩኝ እና ላውራው። ውዶቼ ሁሉ ነገሮች እንዴት ናችሁ ደና ናችሁ ሰላማችሁ ይብዛ በእያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደ ፋንታይ ጎንደሪያው ዩቲብ ቻናል ሰው ዛሬ የመጣንበት እንግዲህ ስለ አንዳንድ ነገሮች ልናወራ ነው ማለት ነው ትላላችሁ እሱም እንግዲህ ምንድን ነው ስለ አብርሽና ሩታ ነው ማለት ነው መችምኛ አብርሽና ሩታ ሀገራዊ ጉዳይ አድርገናቸዋል። እና ማለት ነው እንደ አሁንስ አለችው። ጋይስ እንደነሱ የሰለቻችሁ የለም። ስልችታሉኝ፣ በቃ ጠነዙኝ፣ የምን ምን ሰልቻት ብቻ ማለት ነው። እና እንግዲህ እነሱ በሰሞን ዱባይ ሄደው ነበር። በነገራችን ላይ ዱባይ ስለሄዱ እና በጣም ብዙ ብር አውጥተው የመጡት ምናምን ነገር፣ ስለዚህ ብዙ ብር አምጥተው አውጥተው ስለመጡ ብር የላቸውም በቃ ብር ጨርሰዋል። ዱባይ ላይ ውድም አድርገውት ነው የመጡ ምን ምን የመሰለ ሀብታም ቱጃር የማይዝናናበትን ቦታ ተዝናንተው ነው የመጡ። ስለዚህ ብሯቸው አልቋል። ብር ስለሌላቸው እና አሁን ምንድን ነው እያለቀቀሱ ምናምን ምናምን ተፋተን እንዲዎች። ሩታ ምትባለች እንዴት እንዳስጠላችን እውነቴ ነው ምላችሁ። አሁን የሩታ ደጋፊ ነኝ ምናምን ምናምን ብላችሁ ደግሞ የምትለፈልፈው በአናታችሁ ተተከሉ። እውነቴ ነው ምላችሁ። ምንም አታመጡ ማለት ምን ይቺ እሽኮለን የምትል ማለት ለቤተሰብ ክብር የሌለት ምናምን ይሄ ነገር ፕራንክ ቢሆንም ውሸት ቢሆንም ማለት ነው። ነገ እኮ ይሄ ቪዲዮ እኮ ለልጅ ልጆቿ ሲያዩት ምን ተምረናል ብለው እኮ ነው የሚያገናዝቡ። ታውቃላችሁ አይደል ጋይስ፣ እውነቴን ነው የምላችሁ። ምክንያቱም ምን ምን በቃ ለቤተሰቦቿ ትጨነቅ አትጨነቅ፣ እንደዚህ አብርሽ የሚባል ጅል ጅላንፎም ለቤተሰብ ዛሬ ይሄ መሰደብ አለብኝ እኔ ብዙ መሰደብ አለባቸው እኔ ብዙ ጊዜ ስድብ ካልደረሱብኝ መስደብ እኔ ብዙ ማይመችኝ ሚቅርት አርጉልኝና ማለት ነው እና ከዚህ ጋር እንትኖችን እያየን ሐይዋናቶችንም ምኖችን ምኖችንም እያየን እንግዲህ ስለ ቡታጅራ ዩቲበሮች እናወራለን ማለት እንዲሁ ሚዲዮን ያግማሙት የቡታጅራ ዩቲበሮች ናቸው ትላላቸው። አዎ አሁን ብሩኬና ሀይሚም ጀምረዋል ማለት ነው። እሱ ካላለቀቀሱ ቻናላቸው ስለማይታይላቸው ውዶቼ፣ ስለዚህ ማለቃቀስ ምርጫቸው አድርገው ተጠቅመውታል ማለት ነው። ስለዚህ እኛም ቅመሞችም ከስር ከስር ከስር ከስር ከስር እየተከተልን በቃም አዎ እንቆርጣለን፣ እንቀጥላለን፣ እናማለን። የሚታጠብ ካለም እያጣጣብን በቃ አብረን እነሱ ጋር እንቀጥላለን ማለት ነው። አዎ እናላችኋለሁ። ስለዚህ እንግዲህ ሩታ አብረሽ እኔ ጋር አይደለም ያለው አብረሻለሁ። ከዛች ከነጻነት ከነጻነት ጋር ነው ስለዚህ እኔ በቃ ለእናቴ እናቴ ቤት ለሄድ ነው ቤተሰቦች ጋር ትልና ሩታ ሻንጣ ተይዝማ፣ እሱን ሻንጣው ባዶ ሻንጣ ነው አይታችሁት ሲያንታ እኮ ባዶ ሻንጣ ነው አይታችሁ። ታላ ባዶን ሻንጣ እንግዲህ ትይዝላችሁ ና እናቴ ጋር ትሄድ ነው ትላለች። እዛ ደግሞ እነዚያ ግብረ አበሮቿ ውሸታሞቹ ወንዳልጫ ሽለጥለጦች ደግሞ እነሱም አብረው ያግዟታል። ካሜራ ጋ ነው ካሜራ ጋ ካሜራማን አብረሽ ነው። በነገራችን ላይ ታውቃላችሁ አገይስ ካሜራማን አብረሽ ነው ያለ ምንም ጥርጥር አብረሽ ነው። እያንዳንድሽ ማለት ነው እየመረረሽን ቢሆን ዋጮ እናንተ አሽቃባጮች። እኔ የሚያሳዝኑኝ በጎች ናቸው። የዱባይ በጎች አሳዘኑኝ እንደው እንደዛ አሸርግደው አሸርግደው አሸርግደው አሸርግደው አንድ ድግስ የለ አንድ ምን የለ፣ ለዚህ ለፌክ ለውሸት ድራማ ማለት ነው። እንኳንም የተበላችው እናንተ ቅንቅናሞች ማለት ነው። ነገ ጠዋት እያንዳንድሽ ብር አዋጭልኝ ስትይ ቲክቶክ ላይ እናይሻለን። ለእነዚህ ለነዚህ ለውሸት ለውሸታሞች ማለት ነው፣ ብር እያዋጣችሁ የምሰጡ በጎች ማለት ነው። እያችሁ እነሱ አሁንም ቢሆን ኦልሬዲ ድራማ ነው ያዙት፣ ሰምታችኋል። አሁንም ቢሆን ድራማ ነው ድራማ ምክንያቱም ሰው የሚፈልገው እንደዚህ አይነት ነገር ማለቃቀስ፣ ለቅሶ ምናምን ስለሆነ የሚወደው እነሱ በቃ ታረምትሆታል። ስለዚህ ኦልሬዲ ስለተረዱት እንደዚህ ነው መስራት የሚፈልጉት። ግን እኔ የምትገርመኝ የአሽቃባጮች ናቸው የሚገርመኝ፣ ግርም የሚለኝ አሽቃባጮች ነገር ነው። ለምን እንደምታሽቃብጡ ምናምን ነገር ግርም የሚለኝ ወይኔ፣ እናንተ ለካ ሰላም አላልኳችሁም፣ ረስቼ ማለት ነው። ረስቼ ሰላም አላልኳችሁም። አይ የኔ ነገር ትላላችሁ። ሰው ሰላም ሳይል እንዴት ይጀመራል? ሰላም ሰላም፣ ውድና የተከበራችሁ ቻናል የቤት ሰዎች ከበግቤ ላይ ሰላም ብያችኋለሁ። ልጅ ወያ እኔ ራሱ አዞሮፊም እነዚህ አዞዋሪት የሆኑ ሰዎች ማለት ነው። አዎ እና እላችኋለሁ ማሮቼ ፍቅሮቼ እዚህ ጋር በጣም ደስ የሚሉ እንትኖች አሉ። ዳክዬዎች አሉ፣ ኋላ የሚያንሳፈሙ በጣም ደስ ይላሉ። እነሱን እያየን እናማለን፣ እንደጭቃለን፣ ቃለን፣ እናወራለን፣ ዘና እንላለን፣ ፈታ እንላለን ማለት ነው። ነገር ግን ሁሉም ነገር የእናብርሽ የእነ ሩታ ነገር ሁሉም ውሸት ነው። ውሸት ሩታ መቼም ቢሆን አልሄደችም። ቤተሰቦቿ ደግሞ ሩታ አላረገዘችም። እኔ ለምን አልነግራችሁም? እንደዚህ ሽኮለሌ እያለች፣ ስለዚህ እንደነገርኋችሁ አሁን ብር የላቸውም ይበቷቸዋል። ጉባኤ ላይ የሄደው ብሩን ጨርሰው ቄባን የምኑንም ብር ጨርሰው ስለመጡ ስለዚህ ብር ፈልገው እንጂ እነሱ መቼም ቢሆን አይለያዩምም፣ አልተለያዩም። ሮታ ሮታ የምትባል ግለሰብ ውሸታም ናት። አስባችሁታል ጋይስ ውሸቷን ነው የምታወራው፣ ሁሉ ውሸት ሶ ስለዚህ እናንተ ምንም ነገር እንትን አትበሉ ልላችሁ ፈልጌ ነው። በጎች እንትና አትበሉ፣ አታስቡ። ረት ነው የምላችሁ፣ አታስቡ። በጎች እኔ የምታሳዝመኝ በጎች ናችሁ። በሆነ ባልሆነ ማለት ስራችሁ በቃ፣ አመላችሁ ከሆነ ለመዳችሁ ታውንማ ማለት ነው። ስለዚህ እነሱ ቢዝነስ ነው የያዙ፣ እናንተ የምን ማሽቃበጥ ነው እንደዚህ የምታሽቃብጡት? ስለዚህ ነው የምላችሁ፣ ታሽቃብጡ እንችላ ተሽቅባችሁችን ማለት ነው። እና ይህን ውላችኋለሁ። ለማንኛውም ሰላማችሁ ብዙ ትርፍርፍ በልልኝ። እኔ ምርጦች፣ እኔ ምርጣ ምርጦች ቪዲዮ ከወደዳችሁት ሼር፣ ላይክ አደርጉልኝ። በተረፈ ሰላማችሁ ብዙ ትርፍርፍ በልልኝ። ቴኪው ጋይስ እናመሰግናለን። ሰላማችሁ ብዛ አለን በሚለው ያዙት። እና ይሄ ነው ምላችሁ። ሌላ ምንም የምላችሁ ነገር የለም። ሰላማችሁ ዘኔ ምርጦች ምርጣ